ኮምፓውንዲንግ ቃሉ ራሱ ትንሽ ነገር ይገልጻል። ትርፍ የሚገኘው ፋይናንሻል ፍሪደም የሚገኘው ዛሬ ወሰናችሁ ሳይሆን ነገሮች እየተጠራቀሙ ኮምፓውንድ እያደረጉ እየተጠራቀመ እየተጠራቀመ እየተጠራቀመ ከረጅም ጊዜ በኋላ የሚመጣ ውጤት እንደሆነ መጽሐፉ ይናገራል። እንደም አንድ ጥሩ ምሳሌ ይናገራል መጽሐፉ። ምን ይላል? ይሄ እንግዲህ የኮቪድ ሰሞን ላይ የተጻፈ መጽሐፍ ነው። ባርን ባፌት ይላል የዓለማችን ትልቁ ኢንቨስተር በሕይወቱ ዘመን ካጠራቀመው ካጠራቀሙ 84.5 ቢሊዮን ኔትወርክስ፣ 81.5 የሚሆነውን ገንዘብ ያገኘው ከ65 ዓመት በኋላ ይሄ ሰውዬ የኮቪድ ሰሞን ይጻፉ ብያቸዋለሁ። የኮቪድ ሰሞን ላይ የነበረው ገንዘብ አሁን ከዛ በላይ ሊሆን ይችላል፣ 84.5 ቢሊዮን የአሜሪካ ዶላር። ይህ ሰውዬ የኢንቨስትመንት የጀመረው የዋረን ባፌትን ታሪክ ሰምታችሁ የምታውቀው ከ10 አመቱ ጀምሮ በአስር በ10 አመቱ ነው። እቃ እየለቃቀመ የሚያገኛትን ገንዘብ ስቶኮች ለኢንቨስት ያደርግ የነበረው ነበረው። ምን ማለት መሰላቸው? የህይወቱን 55 ዓመት ኢንቨስት ካደረገው ገንዘብ ያገኘው 5 ቢሊዮን ብቻ ነው። ማለት አስተውላችሁ ከሆነ ሰዎች አንዳንድ ጊዜ በጣም እንዴት ነው ውድ የሆነ መኪና ገዝተው፣ በጣም ውድ የሆነ ሰዓት ገዝተው፣ ውድ የሆነ ቀለበት ያደርግ፣ ውድ የሆነ ሽቶ፣ ውድ የሆነ ልብስ ይገዙና ሰዎች መሀል መከበር ሰዎች መሀል ቦታ ማግኘት ይፈልጋል። በቃ ውድ የሆነ መኪና ገዝ ይችላሉ፣ ይህን ልብስ ገዝ ይችላሉ። እንደዚ አይነት ክብር የሚፈልጉ አይነት ሰዎች እንዳሉ መጽሐፉ ይናገራል። ግን ይላል አስተውላችሁ ከሆነ እናንተ ራሳችሁን እንድታዩ ይችላል። በጣም ውድ የሆነ መኪና የያዘ ሰው ስታዩ በጣም የሚገርምህ ይህ ሰውዬ በጣም ውድ መኪና ገዝቷል፣ በጣም የሚገርም ሰው ነው አይደለም ምትሉ። እናንተ ራሳችሁ መኪናውን ለራሳችሁ ትመኛላችሁ እንጂ ሰውየውን እንኳን ለማሰብ ጊዜ ላ ሰላም፣ እንዴት ናችሁ? ውድ የቡክቶክ ዊዝ ፊራ ቤተሰቦች ፊራ ነኝ። ይህ ደግሞ ሳምንታዊ የመጽሐፍ ዳሳ ፕሮግራማችን ነው። በዚህ ፕሮግራም የተለያየ ሀሳብ የሚያነሱ በሀገር ውስጥ እንዲሁም በውጭ ሀገር ጸሐፊዎች የተጻፉ መጽሐፍቶች እንዳሳ እናደርጋለን። ዛሬም እንግዲህ እንደተለመደው በአዲስ መጽሐፍ መጥቻለሁ። መጽሐፉ እንደምትወዱት አልጠራጠርም። አብራችን ቆዩ። ለዛሬ ፕሮግራም እንድናየው የመረጥኩት መጽሐፍ በሞርጋን ሀውስል የተጻፈውን ሳይኮሎጂ ኦፍ ማኒ የሚለው መጽሐፍ እንግዲህ ይህ መጽሐፍ የምታውቁ ሰዎች ካላችሁ በተለይ ስለ ኢንቨስትመንት፣ ስለ ገንዘብ፣ ስለ ፋይናንስ በጣም ብዙ ሀሳቦችን የሚያነሳ መጽሐፍ ነው፣ እና እንግዲህ ሞርገን በተለይ ቢሄቨራል ፋይናንሲንግ ዘርፍ ላይ ጥናት ያደረገ ሰው ነው። መጽሐፍ የጻፈ ይሄ መጽሐፍ ጨምሮ ሌላ መጽሐፎችን የጻፈ ሰው ነው። በዛም ዘርፍ ላይ እንግዲህ ኤክስፐርት የሆነ ሰው ነው። በፋይናንስ ዓለም ውስጥ ሰዎች ምን አይነት ውሳኔ ይወስናሉ፣ እንዴት ፋይናንሻል ፍሪደሞች ማግኘት እንችላለን፣ እንዲሁም ደግሞ ምን አይነት ዘርፎች ላይ ምን አይነት ኢንቨስትመንቶች ያዋጣሉ፣ እንደዚህ አይነት ነገሮችን ኮንሰልት የሚያደርግ ወይም ደግሞ የሚያማክር ሰው እና እዚህ መጽሐፍ ላይ የጻፈው ሀሳብ በስራም ይሁን በተለያየ አጋጣሚ ያገኛቸውን ልምዶች ጠቅልሎ ሰዎች ስለገንዘብ ማወቅ ያለባቸው ነገሮች ምን ምንድን ናቸው ብሎ ያስቀምጠው ሀሳብ ነው በሳይኮሎጂ ኦፍ መኒ ያለው ለዛ ነው ሰዎች ስለገንዘብ ማወቅ ያለባቸው መሰረታዊ ነገሮች ምንድን ናቸው መጽሐፉ ወደ ሀያ የሚሆኑ ምዕራፎች አሉት ሁለቱ መጨረሻ አካባቢ ያሉት የግል ልምምዱን የራሱን ሀሳብ ነው የሚያወሩ አስራ ስምንቱ ግን ስለገንዘብ ማወቅ ያለብን መሰረታዊ ነገሮች ናቸው እኔ እንግዲህ በሰዓት ስለምገደብ 18ቱንም ነገር ባወራችሁ ደስ ይለኛል። ካለኝ ሰዓት አንጻር ግን በጣም መሰረታዊ የምላቸው ወሳኝ የምላቸውን አምስት ሀሳቦች አነሳላችኋለሁ። ሰዎች ስለ ገንዘብ ወይም ደግሞ ስለ ፋይናንሱ ዓለም ማወቅ ያለባቸው መሰረታዊ ነገሮች ምን ምንድን ናቸው? ከመጀመሪያው ልጀምርላችሁ። የመጀመሪያውን ፀሐፊው ኖዋን ኢዝ ክሬዚ የሚል ሀሳብ ያነሳል። የመጀመሪያው ርዕስ ኖዋን ኢዝ ክሬዚ የሚል ሀሳብ ምን ማለቱ ነው? አይታችሁ ከሆነ አብዛኛውን ጊዜ ሰዎች ስለ ገንዘብ የተለያየ ምልከታ አላቸው። ሰዎች ስለ ገንዘብ ያላቸውን ምልከታ ማየት ከፈለጋችሁ ከተለያየ ሰው የተለያየ አይነት ህሳቤ ታገኛላችሁ። ለምሳሌ ከገንዘብ አወጣት አንጻር ጻፍ ያወራል። አንዳንድ ጊዜ አንዳንድ ሰው በጣም ብዙ ብር ያወጣል። በቃ እንዴት ነው ያጠራቀመው? ገንዘብ ያለው ይመስል ከሰማይ ገንዘብ የሚወርድ ይመስል ገንዘብ ማይዝ አይነስል ገንዘብ ኪሱ ሲገባ የሚያወጣ አይነስል። የዛ ደግሞ ተቃራኒ የሆነ ሰው ታገኛላችሁ። ገንዘብ የሚቆጥብ ሳይሆን እንዴት ነው ይቅርታ ቃል ገንዘብ የሚቆጥር አይነስዋል መንገድ ላይ አስር ሳንቲም ሲያገኝ ማያልፍ አይነዋል። እና ጸሐፊው ምንድነው የሚለው እነዚህ ሁለቱም ሰዎች ክሬዚ ሆነ ወይ ደግሞ የሆነ ለየት ያለ ነገር ሆኖ ሳይሆን እንደዚህ አይነት ውሳኔዎችን የሚወስኑት ከተለያዩ ምክንያቶች ወይ በተለያየ ተጽዕኖች ከመጣ ምንድነው ውሳኔ ነው እንደዚህ አይነት ነገሮች እንደዚህ አይነት ውሳኔዎችን የሚያስተላልፉት። ወደ ገንዘብ አለም ስትመጡ ሰዎች የተለያየ አይነት የገንዘብ ምልከት አላቸው። የገንዘብ ማውጣት ትሉት ገንዘብ ማግኘት እና እነዚህ ነገሮች የመጡት ዝም ብሎ ከአየር ላይ ወርደው ወይም ደግሞ ሰዎች የሆነ የተለየ ነገር ሆኖ ሳይሆን እንደዚህ እንዲወሱም ያደረጋቸው የተለያዩ ተጽዕኖች እንዳሉ ይናገራል በተለይም ደግሞ ሶስት ዋና ተጽዕኖዎች አሉ ለምሳሌ የመጀመሪያው ተጽዕኖ የሚለው አንድ ሰው ተወልዶ ያደገበት ወቅት ወይም ደግሞ ተወልዶ ያደገበት ሲዝን ስለ ገንዘብ የሚወስነውን ነገር እንደሚቆጣጠር ይናገራል ምን ማለት ነው ለምሳሌ ሪሴሽን ሲባል ሰምታችሁ የምታውቁ ሰዎች ካላችሁ አላውቅም። በሪሴሽን ዘመን የተወለደ ሰው ስለ ገንዘብ ለየት ያላመለካከታለሁ። ሪሴሽን ማለት ገበያ በጣም በብዙ ነገር ደክሞ ሰዎች ገንዘብ ማውጣት ባለባቸው ልክ አላወጣ ሲሉ፣ ገንዘብ ኢኮኖሚ ውስጥ እንደፈለገ አልዘዋወር ሲል እና ሀገር ማደግ ባለበት ልክ አላድግ ሲል፣ የኢኮኖሚ ፍጥነት ሲቀዘቅዝ ሪሴሽን የሚባል ነገር ይፈጠራል። በዛን ጊዜ የተወለደ ሰው እንዴት ነው? በችግር ጊዜ የተወለደ ሰው እንደማለት ነው። ገንዘብ ላይ ትንሽ ቆጠር ያለ አሳስባለሁ። ተቃራኒም ደግሞ በበብል ጊዜ የተወለደ ሰው ወይ ደግሞ ኢኮኖሚው ሳማ በብል አካባቢ የገባ ሰሞን የተወለደ ሰው ሄዳችሁ ልታዩ ትችላላችሁ። የበብል ጊዜ ደግሞ ማለት እንዴት ነው? ኢኮኖሚው በጣም ተጧጡፎ ሰዎች በወሬ በምን ገንዘብ ይወጣል፣ ገንዘብ ኢንቨስት ይደረጋል። በብዙ መንገድ ገንዘብ እየወጣ ያለበት ሰሞን ላይ የተወለደ ሰው፣ ለዚህ ሰውዬ ገንዘብ እንደ ቅጠል ያገኛል፣ ያወጣል። እና የመጀመሪያው ጸሐፊው ሰዎች ስለ ገንዘብ ያላቸው ምልከታ የመጣው ይላል ተወልደው ካደጉበት ሲዝን ነው ተወልደው ካደጉበት ወቅት አንፃር። ሁለተኛው ደግሞ እነሱ ብቻ አይደለም ቤተሰብ ተወልዶ ካደገበት ወቅትም አንፃር እንደሚመጣ መጻፉ ይናገራል። ያው እንደምታውቁት ነው፣ ቤተሰብና ጓደኛ፣ ዙሪያችን ያለ ሰው አስተሳሰባችን ይቀርጹታል። ቤተሰብ ተወልዶ ያደገበት ሁኔታ ልጆች ላይ ተጽዕኖ እንዳለው ሁለተኛው ምክንያት ያሳያል። ሶስተኛው ደግሞ የግል ምንድን ነው የግል ተሞክሮ እንደሆነ መጽሐፉ ይናገራል። የግል ተሞክሮ ማለት አንዳንዴ ተቃራኒ ነው ይችላል። አንዳንዴ ገበያው በጣም አሪፍ እየሄደ ሰዎች በጣም ብዙ ገንዘብ እያገኙ፣ አንዳንድ ሰው በተለያየ ምክንያት ይህንን እድል ማየት ካልቻለ የግል ተሞክሮ ገንዘብ ማውጣት ባለበት ሰዓት እንዳያወጣ ያደርገዋል። መያዝ ባለበት ሰዓት እንዲያወጣ ያደርገዋል። የግል ተሞክሮ አንዳንዴ ከገበያ አንፃር ተቃራኒ ነው ይችላል። ከገበያ እኩል መሄድ ካልቻለ እና ጸሐፊ ምን ይላል? ሰዎች ስለ ገንዘብ ያላቸው ምልከታ የትኛውም አይነት ይሁን ክሬዚ ሆነ ወይ ደግሞ የተለየ ሆነ ወይ ካለማስተዋል የመጣ ሳይሆን ብዙ ተጽዕኖ የሚያሳድርባቸው ነገር እንዳለ ይናገራል። እንደውም ከኢንቨስትመንት አንፃር ይናገራል። አንዳንድ ሰው ኢንቨስትመንት ገንዘብ ምን ላይ ላውጣ ብሎ ሲያስብ ሪልስቴት ላይ ለገንዘብ አላውጣም ወይም ቤት ላይ ለምን ገንዘብ አላውጣም ወይ አሴት ለምን አልገዛም የሚላቸው እንደዚህ አይነት ሰው ለምንድን ነው እንደዚህ ሐሳብ ያመጣው? ካላችሁ ወይ የሆነ ሰው አይቷል በሪልስቴት ጥሩ ገንዘብ ሲያገኝ አየሷል፣ ወይ ደግሞ የሆነች ነገር ሞክሮ ተሳክቶ ሊሆን ይችላል። ሎተሪ ራሱ እንደ ኢንቨስትመንት አድርጎ ያወራል። አንዳንድ ሰው ሎተሪ ገንዘብ ማለት ኢንቨስትመንት ማለት ገንዘባችሁን አውጣችሁ ያ ገንዘብ ሄዶ ከሆነ ጊዜ በኋላ ሰፋ ያለ በዛ ያለ ገንዘብ ሲያመጣላችሁ ያ ኢንቨስትመንት ይባላል። ሎተሪ ራሱ እንደ ኢንቨስትመንት እንደሆነ መጽሐፉ ይናገራል። ኢንቨስት በተለይ ደግሞ የሆነ ሰሞን ላይ ሎተሪ ቆርጦ እንዴት ነው ማስተዛዘኛም የደረሰ ሰው አይተውም። በቃ ቀጣ ይሞክራል፣ ቀጣ ይሞክራል፣ ቀጣ ይሞክራል። ከዚህ በፊት ይህን ነገር ተናግሬ ያውቃሉ። አንዳንድ ሰው ሎተሪ ቆርጦ መጽሐፍ ቅዱስ ውስጥና ቁርአን ውስጥ ይደብቃል እንደው ፍቃድ ድረስ የመምል ይሄ ሀሳቤ መጣሁ የሆነ ለየት ከማለት ሳይሆን ዙሪያው ያሉት ነገሮች ተጽዕኖ አሳድረውበት ነው እና የመጀመሪያው ስለ ገንዘብ ማወቅ ያለባችሁ ነገር ማንም ሰው ክሬዚ አይደለም፣ ከመሬት ተነስቶ አይደለም ስለ ገንዘብ የሚወስነውን ውሳኔ የሚወስነው ነው። ሁለተኛው መጽሐፍ የሚናገረው ሀሳብ ኢዝ ላክ ኤንድ ሪስክ የሚል ሀሳብ ያውራል። እድልና ሪስክ በአማርኛ ምንም በላ አይ ቲንክ ቃሉ ትንሽ ይገልጸዋል። ሪስክ ሪስክ መውሰድ ማለት እንዴት ነው ከባድ የሆነ ውሳኔ በቃ መውሰን ማለት እንደማለ ጻፊ ወደ ፋይናንስ ዓለም ስትመጡ እነዚህ ሁለቱ ነገሮች የአንድ ሳንቲም ሁለት ገጽታ ናቸው ይላል። ገንዘብ ስታገኙም ገንዘብ ስታጡም ሁለቱም ነገሮች አንድ ላይ ሚና ምንድነው እየተጫወቱ እንደሆነ ይናገራል። ለዚህም ደግሞ አንድ አሪፍ ምሳሌ ይጠቅሳል። በሁለተኛ የዓለም ጦርነት ወቅት አንድ ፓይለት የነበረ ሰው ቢል የሚባል ሰው ነው እና ስለዛ ሰውዬ ትንሽ ነገር ይናገራል። ይሄ ቢል የሚባል ሰውዬ በሁለተኛ የዓለም ጦርነት ፓይለት ነበር። ልክ የሁለተኛ ጦርነት ካለቀ በኋላ አንድ ሌክሳይድ የሚባል ትምህርት ቤት ውስጥ ማትስና ካልሳሳትኩኝ ሳይንስ ይመስለኛል ማትስና የሳይንስ አስተማሪ ሆኖ መስራት ይጀምራል እና ሰውዬ ያው ካለው የግል ተሞክሮ ተነስቶ ተማሪዎች ይላል እንግዲህ ያኔ በ1945 ነው የሁለተኛ ዓለም ጦርነት ያቆሙ በዛ ሰሞን ነው። እንግዲህ ብዙ የአካባቢ ብዙ ሳይርቅ ተማሪዎች ዩኒቨርሲቲ ወይም ኮሌጅ ከመግባታቸው በፊት ቢያንስ ኮምፒውተር ምን እንደሆነ ማወቅ አለባቸው፣ ኮምፒውተር መነካካት መልመድ አለባቸው ብሎ ያስተምር ብሎ ያሰቡን ኮምፒውተር እንደልብ አልነበረም እና ይሄ አስተሳሰቡ አንዳንዴ ያው እንትን ውስጥ ሚሊተሪ ውስጥም ካገለገላችሁ ተሰሚነታችሁ ትልቅ ይሆናል። ይህ ሰውዬ ተሰሚነቱን ተጠቅሞ እንዴትም ብሎ ሌክሳይድ የሚባለው ትምህርት ቤት ውስጥ ወደ ሰላሳ የሚሆኑ ኮምፒውተሮች እንዲገባ ያደርጋል። የሚገርማችሁ ነገር በዓለም በሉት እንደ አሜሪካ በየትኛው ቦታ ላይ ሀይስኩል ሆኖ ኮምፒውተር ያለው እዚህ ትምህርት ቤት ውስጥ ብቻ ነው። ይሄ ኮምፒውተሮች ከገቡ በኋላ የሰውዬ ተመል ልጆቹ ማስተማር ይጀምራል ግን ከሚያስተምራቸው ልጆች መሀል አንድ የስምንተኛ ክፍል የ13 ዓመት አካባቢ ልጅ የሆነ የስምንተኛ ክፍል ተማሪ ከእነዚህ ኮምፒውተሮች ለየት ያለ ሱስ እንደያዘው እንግዲህ ይናገራል መጽሐፉ። ከሌላ ተማሪዎች በተለየ ከእነዚህ ኮምፒውተሮች በጣም ኦብሰስድ ነበር። እንዴት ነው ሱሰኛ የነበረ ሰው። ይሄ ነገሩ ደግሞ ቀስ እያለ ኮምፒውተርን በደንብ እንዲያቅ ያደረገው፣ በጊዜ ሂደት ለትምህርት ቤቱ ራሱ ዳታቤዝ እስኪ ገነባላቸው ድረስ ኮምፒውተርና ልጁ በደንብ እንደተዋደዱ መጽሐፉ ይናገር እናትሉ ለምብሬን ሀሳብ የምታነሰው አትሉም ይሄ ከሆነ ከጥቂት ዓመታት በኋላ ይሄ ስምንተኛ ክፍል ልጅ ካልተሳሳትኩኝ፣ በ19 ዓመቱ አካባቢ ይመስለኛል በዓለማችን ላይ በጣም ትልቅ የሚባለውን ማይክሮሶፍት የሚባለውን ተቋም መገንባት ቻለ። ስሙን ታውቁታላችሁ ያስባለ ቢል ጌትስ የሚባለው ሰው። ቢል ጌትስ ለምንድነው ሀብታም የሆነው? በጣም ብዙ ነገሮች ልታነሱ ትችላላችሁ። ግን ዋነኛው ሚና የሚጫወተው ቢልጌት እድለኛ መሆኑ። በዛ ሰዓት ሌክሳይድ ባይማር፣ በዛ ሰዓት አስተማሪው ባይሆን፣ ምናልባት አሁን ያገኘውን እድል ላያገኝ ይችላል። ይሄ የፋይናንስ ዓለም ውስጥ ያለ ስኬት የእናንተ ካልኩሌሽን የናንተ ሀሳብ የሆኑ ሰዎች ሀሳብ ብቻ አይደለም። አንዳንድ ጊዜ እድል ሚና እንደሚጫወት መጽሐፉ ይናገራል። ግን እድል ብቻ አይደለም። ሌላኛው ደግሞ ሳይዳል የሳንቲሙ ሌላኛ ገጽታ በዛው ቢልጌት ስምንተኛ ክፍል እየነበረ አንድ የልብ ጓደኛ እንደነበረው ይናገራል ጸሐፊው። አሁን ብዙ ጊዜ ማይክሮሶፍት ሲባል እንትናና ማነው ቢልጌት እና ፖላር አእምሯችን ላይ የሚመጡት ግን ከፖል ይልቅ አንድ ኬንት ኤቫንስ የሚባል ልጅ መሆን እንደነበረበት መጽሐፉ ይናገራል። ይሄ ልጅ የቢልጌት የቅርብ ጓደኛው ነበር። እንደውም ከኮምፒውተሮቹ ጋር በደንብ እንዲዋደድ ከረዱት ሰዎች መሐል አንደኛው ነው። ልጁ ኮምፒውተር ላይ ወይ እና ቁጥር ላይ በጣም ጥሩ የሆነ ጭንቅላት አለው፣ ብሪሊየንት የሆነ ጭንቅላት ያለው ልጅ እና ቢልጌት ምን ይላል፣ ይሄ ልጅ የእንትን ምንድን ነው የማይክሮሶፍት ምንድን ነው መስራች መሆን ከነበረባቸው ሰዎች መሐል አንደኛው ነው። ግን እዛው ሃይ ስኩል እያለ አንድ ቀን እንዲሁ ለመዝናናት ብሎ አንድ ማውንቴን አንድ ተራራ አካባቢ ይወጣሉ። አጋጣሚ ተራራው እየወጡ ባለበት ሳለ በደረሰበት ድንገተኛ አደጋ ምክንያት ህይወቱ እንዳለፈ መጽሐፉ ይናገራል። ይሄ ልጅ የማይክሮሶፍት መስራች ኮፋውንደር መሆን ነበረበት ግን አልሆንም። ለምን ወዝኖት እድለኛ አይደለም። የፋይናንስ አለም እንደዛ ነው። አንዳንዴ ብዙ ነገሮችን ካልኩሌት አርጋችሁ ተጠንቅቃችሁ ገብታችሁ ላይሳካ ይችላል። ድንገት የሞከራችሁ ነገር ሊሳካ ይችላል። ምንም ነገር ስትወስኑ ሪስክ እንዳለ እድልም እንዳለ ለማመን እንድትሞክሩ ወይም ደግሞ ያን እንድትቀበለው መጽሐፉ ይናገራል። በዚህ አካዳሚ መጨረሻ ላይ አንድ ነካም ያደርጋት ነገር አለች። በተቻላችሁ መጠን እንደ ሮል ሞዴል የምታዩትን ሰው ተጠንቀቁ የሚል ሀሳብ ያነሳል ጸሐፊ። ምክንያቱም አንዳንድ ሰው ገንዘብ ስላለው ብቻ ዓለምን የገዛ ይመስለዋል። በቃ መካሪ መሆን ይፈልጋል የሆነ ነገር ማድረግ ይፈልጋል። ሁሉንም ነገር እንደፈለገ መቆጣጠር ይፈልጋል። ግን ምናልባት ይህ ሰውዬ ቢጠራ የተወሰነ ፐርሰንት ለአንዳንዱ እንደውም ከአምሳ ፐርሰንት በላይ የስኬቱ ምክንያት እድሉ እንደሆነ መጽሐፉ ይናገራል። የፋይናንስ ዓለም እድል አለው ከባድም የሆነ ሪስክ አለው። ይህንን አምናችሁ መግባት ከቻላችሁ ትልቅ የሆነ ነገር መፍጠር እንደምትችሉ መስራት እንደምትችለው መጽሐፉ ይናገራል። ሁለተኛው ሀሳብ ይሄ ነው። ሶስተኛው መጽሐፉ የሚናገረው ሀሳብ ች ደስ የምትል ሀሳብ ናት። ኮንፍሮንቲንግ ኮምፓውንዲንግ የሚል ሀሳብ ያወራል። ኮንፍሮንቲንግ ኮምፓንዲንግ እዚ ቢልጌትስ አንድ የተናገረው ቃል አለ። ገና ምራፉ መግቢያ ላይ መጽሐፉ ያስቀምጠውና በአማርኛ ምን የሚል ትርጓሚ ያለው ቢልጌት እንዲያለ አንድ ቀን ሰዎች በአንድ አመት መስራት የሚችሉትን ነገር ይሰቅሉትና በረጅም ጊዜ መስራት የሚችሉትን ነገር ያቀሉታል የሚል ሀሳብ ያወራል። ቢልጌት ነው እንዲያለ ምን ነው ሰዎች በአንድ ዓመት መስራት ትፈልጋለ ብላችሁ ብትጠይቋቸው በአንድ ዓመት እንዲያርጌ ይሄን ብራ ግንጭ እንዲያርጌ እንዲያርጌ ብዙ ነገር ያስባል እሺ ይሁን በ30 አመት ምን መስራት ትፈልጋለ ብትሏቸው፣ ግልጽ የሆነ ዓላማ ግልጽ የሆነ እቅድ እንደሌላቸው መጽሐፉ ይናገራል። ግን መሆን ያለበት እንደው ቢሆን እንኳን መሆን ያለበት ነገሮች ተገላቢጦች መሆን እንዳለበት መጽሐፉ ይናገራል። በአንድ አመት ብዙ ነገር አትሰሩም። በአንድ አመት ትንሽ ይሄ ነገር መስራት ከቻላችሁ በ30 አመት ሚታይ ትልቅ ነገር መስራት እንደምትችሉ መጽሐፉ ይናገራል። ይሄን ነገር ግን ለማግኘት ኮንፍሮንቲንግ ኮምፓውንዲንግ የሚል እሳቤ ያስፈልጋቸዋል ይላል። ምን ማለት ነው ኮንፍሮንቲንግ ኮምፓውንዲንግ ማለት? ኮንፍሮንቲንግ ኮምፓውንዲንግ ማለት ምንም ነገር ስትሰሩ ኢነ ሎንግ ተርም ትርፍ አገኛለው የሚል እሳቤ ለማሳደግ መሞከር እንደሆነ ይናገራል። ኮምፓውንድ ቃሉ ራሱ ትንሽ ነገር ይገልጻል። ትርፍ የሚገኘው ፋይናንሻል ፍሪደም የሚገኘው ዛሬ ወስናችሁ ሳይሆን ነገሮች እየተጠራቀሙ ኮምፓውንድ እያደረጉ እየተጠራቀመ እየተጠራቀመ እየተጠራቀመ ከረጅም ጊዜ በኋላ የሚመጣ ውጤት እንደሆነ መጽሐፉ ይናገራል። እንደውም አንድ ጥሩ ምሳሌ ይናገራል መጽሐፉ። ምን ይላል? ይህ እንግዲህ የኮቪድ ሰሞን ላይ የተጻፈ መጽሐፍ ነው አሁን ያለው ቁጥር ከዛ በላይ ሊሆን ይችላል። ዋረን ባፌት ይላል የዓለማችን ትልቁ ኢንቨስተር በህይወቱ ዘመን ካጠራቀመው 84 ነጥብ አምስት ቢሊየን ኔትወርክስ በዶላር ማለት 84 ነጥብ አምስት ቢሊየን አስቡል በህይወት ዘመን ከያዘው ካገኘው 84 ነጥብ አምስት ቢሊየን የአሜሪካ ዶላር ኔትወርክስ 81 ነጥብ አምስት የሚሆነውን ገንዘብ ያገኘው ከስልሳ አምስት ዓመቱ በኋላ አልሰማችሁም? ልድገመው። ይህ ሰውዬ የኮቪድ ሰሞን ይጻፉብያቸዋል የኮቪድ ሰሞን ላይ የነበረው ገንዘብ አሁን ከዛ በላይ ሊሆን ይችላል ሰማንያ አራት ነጥብ አምስት ቢሊዮን የአሜሪካ ዶላር። ይህ ሰውዬ ኢንቨስትመንት የጀመረው የዋረን ባፌትን ታሪክ ሰምታችሁ የምታውቁ ከአስር ዓመቱ ጀምሮ በአስር ዓመቱ ነው እቃ እየለቃቀመ የሚያገኛትን ገንዘብ ስቶኮች ለኢንቨስቲ ያደርግ የነበረው። ምን ማለት መስላችሁ? የህይወቱን ሃምሳ አምስት ዓመት ኢንቨስቲ ያደረገው ገንዘብ ካደረገው ገንዘብ ያገኘው አምስት ቢሊዮን ብቻ ነው ማለት ነው። የተቀረው 81 ነጥብ ምናምን የሚሆነው ገንዘብ ከ65 ዓመቱ በኋላ ነው የመጣው። ካልተሳሳትኩኝ አሁን ሰማንያ ምናምን ዓመቱ ነው። ምን ለማለት ፈልጎ ነው ጸሐፊው ይሄንን የሚናገረው? ዋረን ባፌት ይሄን ሁሉ ገንዘብ ማግኘት የቻለው ስቶክ አንዴ ከገዛ ሰላሳ ዓመት አርባ ዓመት የሚሸጥበት እድሉ በጣም ትንሽ ነው። ስቶክ አንድ የገዛ ረጅም ዓመት ይዛል። ምክንያቱም ትርፍ የሚገኘው ለንግ ተርም ነው። ኮንፍሮንቲ ኮምፓውንዲንግ ማለት ትርፍን ስታስቡ፣ አዲስ ነገር መስራት ስታስቡ፣ የፋይናንስ ዓለም ላይ የሆነ ጠርቀም ያለ ነገር መያዝ ከፈለጋችሁ ለንግ ተርም አስቡት። በአንድ ዓመት አንድ ፐርሰንት መለወቅ ከቻላችሁ ትዝ ይላችኋል፣ አቶሚክ ሀቢት ላይ ናውርተን ነበር። በአመት መጨረሻ 37 ፐርሰንት ለውጥ መምጣት ይችላል። አስቡት በሁለት ዓመት በሶስት ዓመት ሲሆን ምን ያህል ሊሆን እንደሚችል። እና ሶስተኛው መጽሐፍ የሚናገረው ነገር ይሄኛው አራተኛም። የአሳቀኝ ምዕራፍ እውነት ለመናገር ይህ ምዕራፍ ከ18ቱ መርጬ ሳወጣው ትንሽ ነካ ያደረገኝ ምዕራፍ ነው። ምን ይላል ርዕሱ? ደማን ኢነካር ፓራዶክስ የሚል ሀሳብ ያወራል። ደማን ኢነካር ፓራዶክስ ምን ማለቱ ነው? አስተውላችሁ ከሆነ ሰዎች አንዳንድ ጊዜ በጣም እንዴት ነው ውድ የሆነ መኪና ገዝተው፣ በጣም ውድ የሆነ ሰዓት ገዝተው፣ ውድ የሆነ ቀለበት ያደርግ፣ ውድ የሆነ ሽቶ ውድ የሆነ ልብስ ይገዙና ሰዎች መሃል መከበር፣ ሰዎች መሃል ቦታ ማግኘት ይፈልጋሉ። በቃ ውድ የሆነ በቃ ይህ መኪና ገዝቻለሁ፣ ይህ ልብስ ገዝቻለሁ። እንደዚህ አይነት ክብር የሚፈልጉ አይነት ሰዎች እንዳሉ መጽሐፉ ይናገራል። ግን ይላል አስተውላችሁ ከሆነ እናንተ ራሳችሁንም ልታዩ ትችላላችሁ። በጣም ውድ የሆነ መኪና የያዘ ሰው ስታዩ በጣም የሚገርምህ ይሄ ሰውዬ በጣም ውድ መኪና ገዝቷል፣ በጣም የሚገርምህ ሰው ነው አይደለም የምትሉት። እናንተ ራሳችሁ መኪናውን ለራሳችሁ ትመኛላችሁ እንጂ ሰውየውን እንኳን ለማሰብ ጊዜ በውድ ነገር የሰዎችን ትኩረት ለማግኘት የምትፈልጉ ሰዎች ካላችሁ የፋይናንስ ዓለም አንድ የማይሰጣችሁ ነገር ቢኖር በገንዘብ ክብር አይሰጣችሁም የፋይናንስ ዓለም ውድ መኪና ቢኖርህ ሰው መኪናህን ነው እንጂ የሚያደንቀው አንተን ለማድነቅ ጊዜ የለውም እንደማለት ነው ውድ ልብስ ቢኖርህ እንደው ይህን ልብስ መቼውን ምለብሰው መቼውን ማገኘው ነው እንጂ የሚል ሰው ልብስ ላይ ተመስርቶ አንተ ጋር ስታክ የሚያደርግ ሰው የለም ዘማይነካር ፓራዶክስ የሚለው ይህን ነው ውድ መኪና ገዝተው ሰዎች ፊት ክብር ማግኘት የሚፈልጉ ወይ መሰማት የሚፈልጉ ሰዎች የሚፈልጉትን ክብር ማግኘት እንደማይችሉ መጽሐፉ ይናገራል። ግን ሰዎች ፊት መሰማት፣ ሰዎች ፊት መከበር ከፈለጋችሁ ጥሩ ካራክተር፣ ጥሩ ባህሪ እንዲኖራችሁ መጽሐፉ ይናገራል። ያን የምታገኙት በዛ ነው። ሰው የሚያከብራችሁ ባገኛችሁት ገንዘብ ልክ ሳይሆን ገንዘቡ መጣም አልመጣም ያላችሁ ባህሪ ምን አይነት ነው፣ ከሰዎች ጋር ያላችሁ ግንኙነት ምን ይመስላል፣ ሰው እናንተን ሊያከብር የሚችለው እነዚህ ነገሮች ላይ ተነስቷል። እና መጽሐፉ ምን ይላል ዘ ማን ኢን ዘ ካር ፓራዶክስ ሲል የፈለገ ያል ውድ ነገር ቢኖራችሁ ሰዎች እቃው ላይ እንጂ እናንተ ላይ ትኩረት አያደርጉ የሚል ሀሳብ፣ በጣም የሚገርም ሀሳብ። አምስተኛ የመጨረሻ ሀሳብ ከዚህ መጽሐፍ ልንወስድ የምንችለው ደ ሰዳክሽን ኦፍ ፔሲሚዝም የሚለውን ሀሳብ ደ ሰዳክሽን ኦፍ ፔሲሚዝም። ብዙ ጊዜ ሰዎች ስለ አንድ ነገር ጥሩ ነገር የሚያወራን ሰው ሴልስ እንደሆነ ወይ ደግሞ የሆነ ነገር ሊሸጥልን እንደመጣ ነው የምናስብ የሆነ ነገር መልካም ሆኖ የሚያወራን ሰው በተቃራኒው እያማረረ የሚነግረን ሰው የሆነን ሰው ነቀፌታ የሆነን ሰው ችግር የሆነን ሰው አጠገባችን ቆሞ የሚያማን ሰው ለእኛ ብሎ እንደሚያወራ ወይም ደግሞ ለእኛ የሚያስብ ሰው አድርገን እንደምንስል ብዙ ጊዜ ይናገራል። መጥፎ ነገር የሚናገርን ሰው ሄዳችሁ ሶሻል ሚዲያ ላይ እንኳን፣ በተለይ በእኛ ዘመን ሶሻል ሚዲያ ላይ ስለ ሰው መጥፎ ነገር፣ ስለሆነ ድርጅት መጥፎ ነገር የሚያወራ ሰው ብዙ ጊዜ ለእናንተ አስበው የሚያወራ ይመስላል። እውነት ሊሆን ይችላል ግን ደግሞ አብዛኛው ጊዜ ተቃራኒ የሆነ ነገር ኔጌቲቭ የሆነ ነገር አሉታዊ የሆነ ነገር ሲነገር የእኛን አይምሮ የእኛን ትኩረት የመሳብ አቅም አለው። መልካም ነገሮች ግን ያን ያህል ተጽዕኖ እንደሌላቸው መጽሐፉ ይናገራል። ፋይናንስ ዓለም ላይ መታችሁ እንደዛ አይነት አስተሳሰብ ከያዛችሁ በቀላሉ የምትሰበሩ ሰዎች ልትሆኑ እንደምትችሉ መጽሐፉ ይናገራል። ለምሳሌ ስቶክ ስቶክ ማርኬት ሄዳችሁ እንግዲህ ሀገራችን ላይ ገና አልተጀመረም። ሲጀመር በሰፊው እናየዋለን ብያስብ። ስቶክ ማርኬት አንዳንዴ ከፍ ይላል፣ አንዳንዴ ዝቅ ይላል፣ አንዳንዴ ይወጣል፣ አንዳንዴ ይወርዳል ነገር ትንሽ ኮሽ ባለ ቁጥር ድንግጥ የምትሉ ከሆነ የፋይናንስ አለም ገና ሳትጀምሩ ይኮረኩማቸዋል እንደማለት ነገሮች ሳታስቡት እንዴት ነው አሉታዊ በሆነ መንገድ መሄድ ሲጀምሩ ስሜታዊ የምትሆኑ ከሆነ እንዴት ነው በሰላሳ በአርባ ዓመታችሁ እዛው ፍንትው ትላላችኋ የደም ግፊት እዛው ይደፋል ቅርታር ጉል ይለቃል የፋይናንስ አለም እንደዚህ ነው ሁሌ ከፍ ዝቅ አለው ጥሩ የሆነ መጥፎ ነገር አለ እና በተቃራኒ ነገሮች ከመያዝ ኤክስፐርት የሆኑ ሰዎች አሉ፣ እውቀት ያላቸው ሰዎች፣ ከነሱ መረጃን ሰብስቡና በነሱም ተመሩ። አይደለም አንዳንድ ኤክስፐርት ይሳሳታል። ከተለያየ ቦታ መረጃ ሰብስባችሁ የራሳችሁን ውሳኔ መወሰን እንድትጀምሩ መጽሐፉ ይናገራል። አንዳንዴ እንደዚህ አይነት አስተሳሰብ መያስት ጀምሮ ነው መረጋጋት የምትጀምሩት። የፋይናንስ አለም ደግሞ አስቡት፣ በተለይ ደግሞ ገንዘብ የሚባል ነገር ሁላችንም ይመለከተናል። አስቡት፣ ያው ውጭ ሀገር እንግዲህ የተለመደ ነው ሰው እድሜ ልኩን ሰርቶ ያጠራቀመውን ገንዘብ ስቶክ ማርኬት ላይ ኢንቨስት ያደርጋል ሪል ስቴት ላይ እና አንዱ ድንገት ተነስቶ በቃ የሆነ ነገር እየተፈጠረ ነው፣ የሆነ ነገር አይቻለም፣ ከ15 ቀን በኋላ ገበያው እንዳለ ይወድቃል፣ ዜሮ ውስጥ ይገባል ከተባለ ሰው ይደነግጣል። በእንደዚህ አይነት ነገር ውስጥ ላለመያዝ ከፈለጋችሁ ተረጋጉ፣ ኤክስፐርቶችን አድምጡ፣ ነገሮችን በተረጋጋ መንገድ ለመወሰን እንድትሞክሩ መጽሐፉ ይናገራል። እንግዲህ በሞርጋን ሀውስል የተጻፈውን ደ ሳይኮሎጂ ኦፍ መኒ የሚለውን መጽሐፍ እኔ ቀለል ባለመልኩ እንዳይቸዋል። መጽሐፉ እንዴት አያችሁት? ስለ መጽሐፍ ያላችሁን አስተያየት በተለያዩ የሶሻል ሚዲያ አማራጮች ገብታችሁ እንድጽፉልኝ እጠይቃችኋለሁ። እንግዲህ እንደተለመደው ዛሬ እናንተ ጋር እንዲቆንጆ ነው ባርጋ ያመጣችኝ ስኩ ዲዛይን ነች። ስኩ ዲዛይን ለተለያዩ ፕሮግራሞች፣ ሰሞኑን ደግሞ የበዓል ሰሞን ነው። ለበዓል ለሰርግ፣ ለልደት፣ ለ ለየትኛውም አይነት ፕሮግራሞች ለወንድም ለሴትም የበዓል ልብስ ከፈለጋችሁ እንደዚህ ቆንጆ የሆኑ ልብሶችን እያዘጋጀች ትጠብቃችኋለች። በማስቀምጥላችሁ አድራሻ ደውላችሁ ልታገኟቸው ትችላላችሁ። እኔ ግን ዛሬ እዚጋ ጨረስኩ። ቀጣይ ሳምንት በአዲስ መጽሐፍ እንገናኛለን።